አዋልዋሌ! ናማሞቢኔሳ ዋንኬ ወላሌ ኦሮሞ ጀዋር ሲርበው ይርበዋል። ጀዋር ነፃ ሲወጣ ነፃ ይወጣል። ጀዋር ሲጨቆን ይጨቆናል። ጀዋር ሲያለቅስ ያለቅሳል። ጀዋር የኦሮሞ እስትንፋስ ነኝ ብሎ የሚያምን ሰው ነው። ኦሮሞ ትናንትና ነፃ ከወጣ በስድስት ዓመት ወደ ባርነት ስላልተመለሰ አሁንም ይሄ ቃል ቃል ነው። ሌላ እስኪ ጋጅዋር ጋር ይሄንንን፣ ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው እየገነቡ ነው። በጣም 49 ሳይሆን በአራት መቶ በአምስት መቶ ቢሊዮን ነው የሚገነቡት። ትክክል ለምን 49 እንደሆነ አላቅም። እኔም ግራ ገብቶኛል ሻካ ሀውስ ይባላል። ልንገነባ ያሰብነው ለኢትዮጵያ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ ቢያንስ ሁለት ቢሊዮን ዶላር እንዲያመጣና በአንድ በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መተን እባካችሁን፣ ቤተ መንግስት የምንገነባበት አርባ ዘጠኝ ቢሊዮን ብር ስጡን ለማለት አደለም። አልጠየቅናችሁም፣ ናችሁም፣ አንጠይቃችሁ፣ ያልገባችሁ ድኩማኖች። ጠቅላይ ሚኒስትሩ የጫካ ፕሮጀክት ቤተ መንግስቱ ስም ነው፣ ከተማ ነው እሳቸው ያደረጉት የጫካ ፕሮጀክት መሠረተ ልማት አሟልተው ከዛ ቦታ ቦታ ላይ የሚያለማ የውጭና የሀገር ውስጥ ኢንቨስተሮች ቦታው ላይ የሚያለሙበት ዲዛይን ነው እንጂ ያዘጋጁት ባዶ መሬት ነው። ባጀት አልመደቡም። ለዚህ ብለው ያወጡት ካፒታልም የለም። የፖለቲካ ሸቃጮች የከሰሩት ጠቅላይ ሚኒስቴሩ በቢሊዮን የሚቆጠሩ ወጪ አውጥቶ ቤተ መንግሥት ይገነባሉ፣ ህዝብ ግን ይራባል ይልሏል። አንድም ብር ከህዝብ ገንዘብ ላይ አላወጡም ጠቅላይ ሚኒስቴሩ ያደረጉት ኑ አልሙ ነው እያለ ጀዋርም፣ ከህዝብ የዘረፍከው ገንዘብ የለቀምከው ገንዘብ በጫካ ፕሮጀክት ላይ በሪል ስቴት፣ በሆቴል፣ በሞሎች መሰማራት ትችላለ። ቦታው ነው የተዘጋጀው የተዘጋጀው ውሃ ተዘርግቷል፣ መብራት ተዘርግቷል፣ መሰረተ ልማት መንገዶች ተዘርግቷል፣ ቴሌኮሚኒኬሽን ተዘርግቷል። አንተ ሄደ ብቻ የምታመጣውን በዲዛይኑ መሰረት ፕሮጀክት መገንባት ነው። ጠቅላይ ሚኒስቴሩ ሐሳባቸው መሬት ላይ አስቀመጡ እንጂ ገንዘብ ከማንም አልተቀበሉ። እንጂ ሚሊየን ካፒታል መድበው ከኢትዮጵያ ሕዝብ ታክስ ላይ ለቅመው ሌሎች እየተራቡ ይሄም ቦታ እየሰሩ አይደለም። ለምን አሳብ አመነጩ? ዝም ብሎ ለምን አይቀመጡም የሚሉ መሬት ይሸጥ ከሆነ ጫካ ቦታ ሳይሆን መዐት ቦታ አለ። ይሸጥና ለደሞዝ ላነሰ ይጨመር ወይ አዲስ አበባን እንሽጥ እንዳለ ወይ ኢትዮጵያን ሸጠን ደግሞ እንከፋፈል። ኦቦ ጆዋር አንተ የኢትዮጵያ ጠቅላይ ሚኒስቴር ብትሆን ፕሮጀክት ሳይሆን ኢትዮጵያን ትሸጣለ ገንዘብ ስለምትፈልግ። ስለዚህ እስኪ ጠቅላይ ሚኒስቴሩ ይነግራቸዋል። አዳምጥ ገብቶ ካልሆነ የሚገነባው ሳተላይት ሲቲ ነው የሚገነባው። እጅግ ሞደርን የሆነ ነገር ነው። ካዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። እነዚህ አይኮሩም። ሌላን ጋሽ ጀዋር ይሄን እንደዚህ አይነት ውሸቶችን ስሙ

ሄልኮፕተር ጋይተኛ ዳ አሁን የኢትዮጵያ ሕዝብ እንግዲህ አብሶ ኦሮሞ ሕዝብ እነዚህ ፖለቲከኞች ናቸው ብሎ ከተከተለ ራሱ የተረገመ ሕዝብ ነው። ጃዋር በራሱ ጊዜ እንዲህ ብሎ ነበር።

ለሱ የተመቸው ቀን እሱ ስልጣን ያጣቀን ነው። የኦሮሞ ፖለቲከኛ ወጥቶ ኦሮሞ ነጻ አልወጣም የሚሉ የሕዝብን ጥቅም አይደለም መሰረት የሚያረጉት፣ የግል ጥቅማቸውን ነው የሚያሳድዱት። ሀብታሙ አያሌ ትናንትና አንድ ምስጥር አወጣ። እኛ ለዘላለም ስናወራ የነበረው እኔ ወደ ትግል የገባሁት አለ ሀብታሙ አያሌ ነው። ሀብታሙ አለዚህ ውስጥ ናስ። ሀብታሙ አያሌ እኔ ወደ ትግል የገባሁት አለ ኦርቶዶክስን ለማዳን ነው አለ። ሃይማኖቴ ስለተጠቃ ነው አለ። የቤተ ክርስቲያን መተረማመስ ጀርባ እነ ሀብታሙ አሉ ስንል ማንም አልሰማንም ነበር። ትናንት በንዴት ፋኖ የፋኖ መፈረካከስ በጣም ተናዶ ስለነበረ እኔ እኮ ለአማራ ትግል አይደለም ወደ ሚዲያ የወጣሁትና ወደ ፖለቲካ የተቀላቀልኩት አለ ሃይማኖት ስለተጠቃ ነው፣ ፖለቲከኛ እንኩታለ። አሁን አባቶች ባሉበት ሁኔታ የሀብታሙን ፖለቲካ ስላልደገፉ መስቀል አልሳለማቸው አሁን ያሉትን ባባሶች ብሏል። አየ ሁሉም ከጀርባ ቆሻሻ ተጠቅሞ ነው በፊት ለፊት ሌላ የሚያወራው ጠቅላይ ሚኒስቴሩ የጫካ ፕሮጀክት ማንም ኢትዮጵያዊ ገብቶ ይው እነሱ እንደሚሉት ይሄም እየወጣ ያም እየወጣ ጠቅላይ ሚኒስቴሩ ቅንጡ ቤተ መንግሥት ለራሳቸው ይሰራሉ ይላሉ። ለሲምቦል ነው የሆነች ጎጆ የምታክል እሱን፣ ምን ያሳያቸዋለሁ? አሳያቸዋለሁ። ይኸውና ቤተ መንግሥቱ እኔ ነኝ። ይሁ፣ ይህ መግቢያ ነው። ተመልከት። የጫካ ፕሮጀክት የሚባለው ይህ ነው። መሠረት ልማት ነው የተዘረጋው። ይሁት አሁን መጨረሻ ላይ እጄ የምቆመው ቤተ መንግሥቷ ጋ ነው አንድ እንደ ጎጆ ዲዛይን ያላት ቤተ መንግስት ኦልሬዲ አልቃለች። እሷ አሁን መስከረም ላይ አይ ሆፕ ይመረቃል ብዬ ተስፋ አረጋለሁ። እነ ጆዋር እየተቃጠሉ ማለት ይው፣ ቤተ መንግሥቱ አሁን ግቢ ውስጥ ነው እየሄድኩ ያለው ይው ቤተ መንግስቷ እዚጋ ነው የምጀምረ። አሁን ቻይናዎች ናቸው እየገነቡ ያሉት ው ግቢ መግቢ አይታችኋል፣ ይዩት እዚጋ ነው የሚገባው ቤተ መንግሥቷ። ቢሊዮን ወጥቶበት ቅንጡ ቤተመንግስት የሚሉት እነች ት እቺነች ቤተ መንግስቷ ጎጆ ምትመስን አይታችኋል። እቺነት ቤተመንግስቷ በትሪሊዮን ወጥቶበታል የሚሉት እቺነች ቤተ መንግስቷ ይት እቺ አንድ የሀብታም ቢላ ቤት የምታክል ነው ቤተ መንግሥቷ የያዘችው ቦታ። ሌላው ከተማ ነው፣ የግል ባለ ሀብቱ የሚያለማው ቦታ ነው። ይሁት ቤተ መንግሥቱ ይሄ ነው። ይሁት አታችኋል። ቤተ መንግስቷል እየተሰራ ነው በጣም ቁልጭ አርጎ አያችኋል ቤተ መንግስቷ በተወሰነች ቦታ ላይ ነው ያረፈችው፣ እንጂ እነ ጅዋር እንደሚበጠረቁት ለግጀሪ ቤተ መንግሥት ነው። ለግጀሪ ቤተ መንግሥት አሁን ምኒሊክ ቤተ መንግሥት ነው ዶክተር አብይ ያለበት። ራሱን የቻለ ከተማ እየተገነባ ነው ወዳጄ ዳከማኝ ውስጡ ዞር ይሰሩታል እንደ ንብ የሚባለው በእውነት ነው። ይሄንን የቅናት መንፈስ አሳብዶ አገር ለምን ታርጋለች? ህልም የሌላቸው የቆሸሸች አገር፣ የደከመች አገር እንድትሆን የሚፈልጉት አዲስ አበባ ብልጭልጭ መሬት ነው ይላሉ። ወንድም የአዲስ አበባ ፈርሳ አዲስ ከተማ ነው እየተሰራች ያለች መንግስቱ ያለች ካ ፕሮጀክት ማለት አዲስ ከተማ በከተማ ውስጥ ማለት ቤተ መንግስቱ ትንሽ ናት፣ ይኸው ሌሎቹ ግን ሌላ ከተማ ነው። ማታውቁ ከሆነ ከምትበጠረቁ ብዬ ነው አሻራ ነው። ወደድ ክም ጠላህም ማለት ነው። በጣም ደስ የሚል እኛ እኮ አሁን ምላሳችን ሁሉ ተሳሰረ እኮ ጀግናን እንዳናመሰግን ኦሮሞ ስለሆነ ነው ትሉናላችሁ፣ እንጂ ውኡ ብለን ባመሰገን ግን ኦሮሞ ስለሆነ ነው በኦሮሞነቱ ሳይ እንዲሰራው ነገር ለሀገር የሚ አንድ ትልቅ ከተማ ነው። ከተማ ሽጡ ነው የሚለው። ለምን አዳማን አንሸጣትም? ታዳ መቼም ዶክተር ጠቅላይ ሚኒስቴሩ ለቤተ መንግሥት አንድ ጎጆ አሁን ካለው ልግጀሪ ቤት የሚበልጥ ቦታ ላይ አይደለም። እሱም እነ ጀዋር ጥላቻ ስላላቸው ለቤተ መንግሥቱ ሜቢ ቤተ መንግሥት ብንቀይር አገራቸውን ይወዱ ይሆን ብሎ ሳይኮሎጂካሊ ለናንተ ብሎ ነው እዛም ይገነባው ልክ ዛሬ እነሱ ቤተ መንግስቱ የምኒልክን ቤተ መንግስት እንዳወደዱ፣ የቤት የምኒልክ ቤተ መንግስት በቂ ነው። ቤተ መንግስቱ ይሸጥ። ቤተ መንግስቷ ብቻ ከተሰራች አንድ መቶ ሚሊዮን ብር አታወጣም፣ እንደው በውድ ብትሰራ። ሌላው ግን ለአልሚ የተዘጋጀ መሰረተ ልማት የተዘረጋለት አዲስ ስማርት ሲቲ ነው። ይሄ ማለት ነው። ይሄ ይሄ ዲዛይን ጠቅላይ ሚኒስትሩ ቤተ መንግስት በአርባ ዘጠኝ ቢሊየን ብር እየገነቡ ነው። ይሄ ነው ሀሳቡ። እየገነቡ ነው በአርባ ዘጠኝ ሳይሆን በአራት መቶ በአምስት መቶ ቢሊየን ነው የሚገነቡት ለምን አርባ ዘጠኝ እንደሆነ አላውቅም፣ ለምን እንደቀነሱ። ልንገነባ ያሰብነው የጫካ ሀውስ ይባላል። ልንገነባ ያሰብነው ለኢትዮጵያ፣ ለአፍሪካ ኩራት የሚሆን ሳተላይት ሲቲ ነው። ልንገነባ ያሰብነው የኢትዮጵያን ቤት ነው። ነገር ግን ያ ፕሮጀክት ቢያንስ ቢያንስ ሁለት ቢሊየን ዶላር ስማ ጆሮ ካለ እንዲያመጣና በአንድ በአንድ ተኩሉ አካባቢውን ገንብተን ትርፍ ልናተርፍበት እንጂ ፓርላማ መተን እባካችሁን፣ ቤተ መንግስት የምንገነባበት አርባ ዘጠኝ ቢሊየን ብር ስጡን ለማለት አይደለም። ጆሮ አላችሁናችሁ አንጠይቃችሁም። ይህንን የኢትዮጵያ ሕዝብ አታጭበርብሩበት። የሚገነባው ሳተላይት ሲቲ ነው። የሚገነባው እጅግ ሞደርን የሆነ ነገር ነው። ታዩታላችሁ፣ ትኮሩበታላችሁ። ባትኮሩበትም ልጆቻችሁ ይኮሩበታል። ራሱን በራሱ የሚገነባ ከተማ እንጂ ባጀት ተመድቦለት አሁን ባጀት እያለ ከተማ እየገነባ አይደለም። መሰረተ ልማቶች አስፋልት፣ ውሃ፣ መብራት ገባ። ባለ ሀብቶች እየጠበቀ ነው። እጁን ዘርግቶ ኑ ገንቡ፣ መሬቱን ወስዳችሁ እያለ ነው። ጭንቅላታችሁ የክፉ ጭንቅላት ስለሆነ፣ ዶክተር አብይም በሌላ ታግላችሁ ማሸነፍ ስለማትችሉ፣ የተራበውን ችግረኛ ተርበሃልና ሀገር ተሸጦ ለአንተ ደሞዝ ይከፈል ብሎ የመቀስቀስ ተማርኩ የሚል የትምህርት እውቀቱ ጥያቄ ውስጥ ያስገባ ፖለቲካ ተንታኝ ዓለም አቀፍ ምሁር

አብያለበት ኦጌሲ የሕክምና ባለሙያዎች አሁን የጀመሩት ትግል ይቀጣጠላል እያለን ወደ ሌሎች ይሸጋገራል። ያኔ እሱ ሌላ ሴንተርም እነሱን አይቶ ይቀጥላል። ከዛ አገር ሲበጠበጥና መንግስት ሲወርቅ እንደ ለመዱት ቀይ ምንጣፍ ተነጥፎላቸው እነሱ ወደ ኢትዮጵያ ይገባሉ። የሚሞቶ ሞቶ መቼም መንግስት ዝም ብሎ አይለቅላቸውም። እንዲህ አይነት ወረበላ ሰዎች ናቸው ያሉበትና የኢትዮጵያ ሕዝብ ከእንደዚህ አይነት አብሶ የኦሮሞ ሕዝብ አስሬ አይሸወድም አስሬ አይሸወድም። እና ሀብታሙም ተፈረካክሷል። በመሰረቱ የዶክተር አብይ ጠላቶች ራሳቸውን በራሳቸው እየበሉ እየጠፉ ያሉት ተንኮለኞች ስለሆኑ እግዚአብሔርም አላሳካላቸውም። ይሄ ሰው በድል ያሸንፋል። እኛም እስከ መስከቀራኒው አብረን እንቀጥላለን። ታንኪው